በዘጠነኛው ሺህ ድራማ ላይ የምታወቀው በአዝናኝ ባህሪው በጣም በሚገርም ሁኔታ ገጸ ባህሪ የተላበሰው እጅግ አስገራሚ የትወና ብቃት በማሳየት የምታወቀው በርካታ ኢትዮጵያኖች የሳቃቸው ምንጭ የሆነው ሱራፌል ብስራት ተድረዋል። በጣም በሚገርም ሁኔታ በጣም በጣም አስደሳች ሰርግ እንደነበረ ጭምርም ነው። በተክሊል ነው የተዳረው። ሱራፌል ብስራት ኢትዮጵያ ውስጥ አሁን አሁን የኢትዮጵያውያን ትኩረት ከሚስቡትና ድንቅ የትወና ብቃት እያሳዩ ከሚመጡት ወጣት ተዋናዮች መካከልም አንዱ ነው። አልፎም ደግሞ ደራሲ ነው። በጣም ገጸ ባህሪውና ትክክለኛ ህይወቱ የማይገናኝ እንደሆነ ጭምርም ነው። ወጣ ያለ ባህሪ ያለው ይመስላል እንጂ በጣም ስርዓት ያለው ቤተክርስቲያን አዘወትሮ መሄድ የሚወድ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። ታዲያስ ለትዳር ሶስን እጅግ አስገራሚ በጣም የሚወዳት የሕክምና ባለሙያ እንደሆነች ጭምርም ነው። በተለይ በሙያም ታታሪና ጎበዝ ተማሪ እንደነበረች ጭምርም፣ ደግሞ ያሰበችበት ግብ ላይ እንደደረሰች ጭምርም ነው። ባለቤቱ ዶክተር ሄርሜላ ተስፋዬ ትባላለች። ሱራፌል ብስራት በጣም ገርም ሁኔታ በጣም የሚወዳት እና የሚያክብራት እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። አብዛኞቹ በፊልሙ ዓለም ላይ የሚያሳዩት የገጸ ባህሪ እና በገሃዱ ዓለም ላይ ደግሞ እንደምንለያይ ጭምርም ነው። እሱ ቦታ ያለ ህይወት ያለው በተለይ ደግሞ ሲያገባ በዘመናዊ መልኩ አንዳንዶች ግልጥ ልጥ ብሎ በጣም በሚያሳዝን ሁኔታ ከኢትዮጵያ ሃይማኖት ብቻ ሳይሆን ባህላዊም ነገር ያፈነገጠ ህዝብን የሚያሳዝን ድርጊት ሲፈጽሙ ይስተዋላል። እሱ ስርዓት ባለመልኩ በጨዋ መልኩ ማግባቱ መሞሸሩ በርካቶችን እንዳስደሰተ ጨምረም ነው፣ ትልቅነቱን ያሳየበትም ክስተት ነው በማለትም ነው በርካቶቹም ስለሱ እየገለጹ ያሉት። ባለቤቱ በጣም ጨዋ ጭምት እንደሆነች ጀምረም፣ እሷም እንደዛው ቤተ ክርስቲያን አዘውትራ የምትወድ በጣም ስነ ስርዓት ያላት ልጅ እንደሆነ ጀምረም ከዛም የተነሳም ነው ሁለሜናዋን የወደዳት፣ እሷም እንደዛ ወደደችው። በጣም በሚገርም ሁኔታ ሁለቱ ፍቅራቸው አድጎ ለጋብቻ መብቃታቸው በርካታ ኢትዮጵያኖችን እንዳስደሰተ ጀምረም ነው። በርካቶቹም በተለይ የተክሊል ጋብቻ በጣም ስርዓት ያለው እንደሆነ በኦርቶዶክስ እምነት ተከታዮች ዘንድ ይታወቃል። ያ ጋብቻ በጣም በጣም ለየት እንደሚያደርገው በርካቶችም እንደመወዱት ጀምረም ነው። በርካቶች አሁን አሁን ሚዲያ ላይ የወጡ ያሉት በተለይ በተክሊል ዙሪያ ዙሪያ በርካቶቹ አሁን አሁን ትኩረታቸውንም እየሳበ የመጣበት ጋብቻ ነው። አልፎም ደግሞም የኢትዮጵያ ባህላዊ አለባበስንም የሚያንጸባርቅበትም ክስተት ነው። ምን ያህል የኢትዮጵያ ባህላዊ አለባበስ በተለይ ከአባ ምናምን በጣም የሚገርም እንግዲህ ከሌሎች ከዘመናዊ ልብስ በጣም እንደሚያምር ጨምረ ምን ያህል የኢትዮጵያ ባህላዊ ልብስ እንደሚያምር ወጉን በማስመልከትም እንግዲህ ለማስተዋወቅም እጅግ ጠቃሚ እንደሆነ ጭምርም ነው። ተክሊል ጋብቻ በርካቶቹም እንግዲህ አሁን አሁን ትኩረታቸውን እየሳበ የመጣበትም ክስቴትም ነው። በተለይ ደግሞ ተክሊል ማለት ያው በኦርቶዶክስ እምነት ተከታዮች ዘንድ በጣም ስርዓት ባለ መልኩ በንጽህና በጨዋ መልኩ የሚጋቡበት ስርዓት እንደሆነ ጭምርም ነው የምታወቀው በርካቶቹ በዘመናዊ አለባበስ በማይሆን ነገር የማይሆን ቦታ ገንዘባቸውን በከንቱ በሚያጠፉበት ሰዓት ላይ እነሱ ግን ስርዓት ባለ መልኩ በጨዋ መልኩ መጋባታቸው አልፎም ደግሞም በቤተ ክርስቲያን ውስጥም በዝማሬም ስታጀቡም የተስተዋሉትንም መረጃዎችንም ልንመለከት የቻል ነው። ሱራፌል ብስራት አግብቷል። እንግዲህ የዘጠነኛው ሺ ድራማ ላይ የምታወቀው ሱራፌልን በማስመልከት ባለቤቱን በማስመልከትም ነው። ባለቤቱ ማነ ችላላችሁት እንግዲህ ዶክተር ወይም የሕክምና ባለሙያ እንደሆነች ጭምርም ነው። በጣም ስርዓት ያላት ጨዋ እንደሆነች ጭምርም ያም በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። በርካቶቹም ጋብቻቸውን የአብርሃምና የሳራ ያርግላቸው በማለትም መልካም ምኞታቸውን እየገለጹ ይገኛሉ። እኛም ከሚዲያችን የአብርሃምና የሳራ ያርግላችሁ ብለናል። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ይህ አዲሱ ወይም ሁለተኛ ቻናሌ ነው። ሳብስክራይብ በማድረግ ቤተሰቡ የሆኑ ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ማበረታታቱን እንዳይረሱ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።